ሰላም ሰላም የፍኖቲው ቤተሰቦች በያላችሁበት ሰላማችሁ ይብዛላችሁ። በፍኖቲው ከሀገር ውጭም ጀመር ቆይተናል። አንደኛ፣ ሁለተኛ፣ እንግሊዝኛ፣ ትግረኛ አራተኛ በፍኖት ዩብ እነዚህን ትምህርቶች ለመማር የሚወስድባችሁ ጊዜ ሶስት ወር ብቻ ነው። ለበለጠ መረጃ በ0913219 በይሞ በዋትሳፕ እንዲሁም በቴሌግራም እየደውላችሁ ማናገር ትችላላችሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮ ለብዙ ሰዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ተባበሩ። ጤናችሁ በያላችሁበት ሰላማችሁ ይብዛ። በዛሬም ትምህርታችን እንደተለመደው አማርኛ ፊደላቶችን ሶስተኛ ላይ የሚገኙትን ድምፃቸውን እንዲሁም ቅርጻቸውን እንዴት አድርገን እንደምንቀርጻቸው አንድ በአንድ አሳያቸዋለሁ። እንግዲህ ሰላሳ አራቱን ሙሉ ድምፆችን ነው ሶስተኛ ላይ የሚገኙ ሰላሳ አራቱን ሙሉ ድምፆችን ወይም ፊደላቶችን አሳያቸዋለሁ ማለት ነው። በተለይ ጀማሪ ከሆናችሁ ይህ ቻናል ለእናንተ ነው። በቀላል መንገድ ነው ማሳያችሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችን አዲስ ስለሆነ ሰብስክራይብ በማድረግ በየጊዜው የሚለቃቸውን ቪዲዮዎች መከታተል ትችላላችሁ። ስለዚህ ከኔ ጋር አብረን እናነባለን። ዋና መለያቸውስ ምን እንደሆነ አስረዳችኋለሁ ማለት ነው። ኦኬ አሁን ከመጀመራችን በፊት የምናየው ማየት የሚኖርባቸው አሁን እነዚህን ሙሉ ሶስተኛ ላይ የሚገኙ ፊደላቶች መለያቸው ዋና ምን ይመስላል? በደንብ ስታዩት ሁላቸውም ከታች ከእግራቸው ላይ ምን አለ? ሰረዝ ሰረዝ አለ። ልክ እንደዚህ ማለት ነው። ሙሎችን ማየት ትችላላችሁ፣ ከተወሰኑት በስተቀር ከዛ ውጭ ግን አብዛኞቹ አላቸው ማለት ነው። እንደገና ይህ ይችኛዋ ለየት ያለ ምልክት አላት፣ ይህ መጨረሻ ላይ። ከዛ ውጭ ግን አብዛኞችን እንደምታዩት ሙሎቹ ከታች ከእግራቸው ላይ በቀኝ በኩል ሰረዝ ነገር አላቸው ማለት ነው እንግዲህ ሁለተኛ ድምጾችን ሳስተምራችሁ ከመሀል ላይ ጎን ላይ ምልክት አላቸው ብያቸው ነበር እነዚህኞች ግን ከጎን ላይ መሀል ላይ ሳይሆን ከታች ከግራቸው ላይ ምልክት እናደርግላቸዋለን ማለት ነው ኦኬ ስለዚህ አነባባቸው ወይም ድምጻቸውን ያየን እንደሆነ ደግሞ የሀ ቤተሰብ ሀ ሁ ሂ አይደል የምንለው እችኛዋ ሂ ሶስተኛ ላይ የምትገኝ ፊደል ነች ማለት ነው ሂ አሁን ይሄኛው ድምጽ ለሁሉም በጣም ወሳኝ ነገር ነው። ሂ ስንል ኢ የሚል የኢ አይነት ድምጽ አለ ማለት ነው። የኢ አይነት ድምጽ አለው ማለት ነው። ኦኬ፣ ስለዚህ ሂ ካልነን የለ ሲሆን ደግሞ ማን ነው የምንለው? ሊ ሊ እንላለን ማለት ነው። ወይም ይህ ይሄኛው ተመሳሳይ ነው። ሂ ነው ከሀሌተው ጋር ተመሳሳይ ስለሆነ ስለዚህ የመ ሲሆን ደግሞ ማን እንላለን? ሚ ሚ እንላለን ማለት ነው። የሰ ሲሆን ምን እንላለን? ሲ የረ ሲሆን ሪ። እንደገና የሰ ሲ ሲ። የሸ ሲሆን ሺ ሺ። የቀ ሲሆን ቂ ቂ። ኦኬ የበ ሲሆን ደግሞ ቢ ቢ እንላለ ማለት ነው። ስለዚህ አንዱን ድምፅ ከያዛችሁት ሁሉም ኢ በሚለው ስለሚጨርስ ሶስተኛ ድምፆች በዚህ መንገድ መያዝ ትችላላችሁ ማለት ነው። አሁን ብዙ ጊዜ ሶስተኛ ፊደላቶች፣ ሶስተኛ ድምፆች እና አምስተኛ ላይ የሚገኙት ብዙዎችን ያምታቷቸዋል። ኦኬ ሂ። ለምሳሌ ሂ የመጀመሪያ የሶስተኛው የሀ ቤተሰብ ከሆነ ሂ ነው። አምስተኛ ድምፅ ከሆነ ደግሞ ወደፊት የምናየው ሆኖ ሄ ሄ እና ሂ ይለያያል። ይሄኛው ሂ ነው። ወደፊት የምናየው ደግሞ ሄ የሚል ድምፅ ነው ያለው። አምስተኛ ላይ ነው የሚገኘው ሺ ያ። ስለዚህ እሱንን በቀጣይ ስለምሰራላችሁ እነዚህን በደንብ ጥርት አድርጋችሁ መጥራት፣ ድምፆቹ ላይ በደንብ ትኩረት ማድረግ አለባችሁ። አሁን ብዙዎቻችሁ የምትሸወዱት ፊደሎችን ታውቋቸዋላችሁ፣ ግን ድምፃቸው ላይ በደንብ መስራት ካልቻላችሁ በጣም አስቸጋሪ ነው። ድምፁን በትክክል መጥራት ስትችሉ ማንበብ ቀላል ይሆንላችኋል ማለት ነው። ኦኬ ሶ፣ አሁን ከኔ ጋር አብራችሁ ታነባላችሁ እስከ መጨረሻው። ሂ ሊ ሊ ሂ ሂ ሚ ሚ ሲ ሲ ሪ ሪ ሲ ሲ ሺ ሺ ቂ ቂ ቢ ቢ አሁን ሙሉዎቹን ስታዩቸው ኢ ኢ የሚል ድምፅ ነው ያለው። ሙሉ ማለት ነው ወደታችም ማየት እንችላለን። ቲ ቲ ቺ ቺ ሂ ሂ ኒ ኒ ኒ ኒ ኢ ኢ ኪ ኪ ሂ ሂ ዊ ዊ ኢ ኢ፣ አያችሁት አደለ? ስለዚህ ይህም በሙሉ ኢ ኢ ኢ የሚል ድምፅ አለው ማለት ነው። ኦኬ፣ እሺ፣ ቀጣይ ዚ ዚ፣ ዢ ዢ፣ ይ ይ፣ ዲ ዲ፣ ጂ ጂ፣ ጢ ጢ፣ ጪ ቪ ኦኬ። አያችሁት አይደለ? ሁሉንም ኢ በሚል ድምፅ ጠርተነዋል ማለት ነው። እነዚህ ስንተኛ ድምፆች ናቸው? የአማርኛ ሶስተኛ ድምፆች ናቸው፣ ወይም ሶስተኛ ፊደላቶች ናቸው። እነዚህ ፊደላቶች የትም ቦታ ቢመጡ ልክ አሁን በጠራናቸው መንገድ እናነባቸዋለን ማለት ነው። ኦኬ፣ አሁን ደግሞ በመጨረሻ እስኪ አንዴ አነብላችኋለሁ። ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ሺ፣ ቂ፣ ቢ

ስለዚህ እነዚህን ይመስላሉ ማለት ነው። እነዚህ የአማርኛ ሶስተኛ ላይ የሚገኙ ድምጾች ወይም ፊደላት አቀራርጻቸው እና አጠራራቸውን ነው ያየን ማለት ነው። ተማሪዎች እንግዲህ በዛሬ ትምህርታችን ማሳየት የፈለጉት ይሄ ነው። አራተኛ ድምፆችን ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ከዚህ ላይ ጊዜ ለሌላቸው መማር ለሚከብዳችሁ እና የግል እገዛ ለምትፈልጉ ልጆች ቪዲዮው ላይ በምናስተዋውቀው ስልክ እየደወላችሁ በኢሞ ዋሳፕ እና ቴሌግራም ማናገር ትችላላችሁ። ስለዚህ በቀጣይ እስከምንገናኝ ሰላም ጊዜ ይሁንላችሁ። ባይ ባይ